ዛሬ አንድ ሺህ ሰብስክራይብ ይገባል ብዬ አስባለሁኝ። ከዛ እንደምንም ብለን ሁለት መቶ ሺህ እናስገባት። እንደዚህ ደክማ እንደዚህ ለፍታ ግዴታ ሁለት መቶ ሺህ መግባት አለባት ብዬ አስባለሁኝ እና ቅመሟ፣ ዛሬም በአዲስ መረጃ መጥታለች። እንግዲህ ድራማዋ ሊያልቅ አይደለም፣ ልታቆመም አይደለም እኛንም እየሰማችን አይደለም ማለት ነው። ቅመምዬ ባክሽን፣ እረይ ባክሽ፣ ቢፍን እራሱ ማለት ነው። ሁለት መቶ ሺህ እስክትገቢ ድረስ እንትኑን ይሄ መናደዱን ከብሩኬ እንዲመሆኑን ትንሽ ቀዝቀዝ አድርጊው ድራማውን እንዲያምርልሽ ማለት ነው። አሁን ባይ ዘ ዌይ ብሩኬ የሚያቅ አይመስለኝም። ብሩኬና ኦዲየንስ ናቸው እየተከሰከሱት ያሉት ማለት ነው። አብዛኞቻችሁ እውነት ነው ድራማ አይደለም፣ ምናምን እያላችሁ ነበረ። እንዴት እውነት እንዴት እንዴት ይሆናል? እንዴ እናንተን በጭራሽ አይሆንም። እኔ አይሆንም ነው ምለው እስከ መጨረሻ እስካይ ድረስ ይህ ፕራንክ ነው ፕራንክ ሳይሆን ድራማ ነው። አንድም ሁለትም፣ እሱን እየፈተነችው ነው ይሄ ምለው አሁን እዚጋ ይቆም እያለች ነበረ ትላንትና በትላንትና ቪዲዮ እኮ ሶስት ቃላት ተናግራለች። አንደኛ እዚህ ከይብቃን በቃ በነች ተሰልችቶኛል፣ እያለች ነበር አንድ ሁለተኛ፣ እኔ እናንት በቃ ከህይወታችን ይጦልን አለች። እኛ የነሱ ህይወት አንገባም እነሱም የእኛ ህይወት አይገቡም ብላለች፣ ትላንትና ማለት ነው። ሶስት ደግሞ ሶስት፣ እናንተ ወደፊቱ ህይወታችሁ ተመለሱ እያለች ብላለች አደለ? በእሱ ራሱ አንድ ረስታ እንዳታደርጉም እንዴ፣ ድራማ ውሸት እንደሆነ ማለት ነው። እንዴት አሁን እሱ እውነትን ከመታው ጥል እስከገባ ድረስ አጠብቀውም ነበረ። እውነት ባይሆን ውነት ቢሆን ቪዲዮን ታሳየው ነበረ። ያየችውን ታሳየው ነበረ ብሩኬ ማለት ነው። ያሳየትን ቪዲዮ፣ ቮይስ፣ ቴክስት ማድሬሽ ታሳየው ነበረ ግን ውሸታቸው ነው። ምንም ቪዲዮ የለም፣ ምንም ቴክስት የለም። ቴክስት ሊኖር ይችላል ግን የቆየ ነው ብሏል ትላንትና። እሱስ እንደተናገረው ለምን ለዛን ያልተናገርክም? ድሮ እያለው ነበረ። እናንተ ብሩኬን አታቆጥም። የሰው ልጅ ወህድ ገብቶ ደም ሳይነካው የሚወጣ ልጅ ነው። በጣም ብልጥ ነው። ራሱን በጣም ነው ኮንትሮል የሚያደርገው። የእውነት ነው ምላችሁ። እንደዚህ የሚገኝበት መረጃ ልጅ አይደለም። ብሩኬን የምናውቀው አክል እናውቀዋለን፣ እናውቀዋለንና ያው የሰው ልጅ ሙሉ በሙሉ ባታጎትም ግን ደግሞ የምታጎትን ባል ትታጎታላችሁ። እሱ በኮንፊደንስ እያወራ ነበረ፣ እንደዚ አደለሁ ምናምን እያለ ነበረ። አሁን ቅመምዬ የኔናት የእውነት በቃ ይበቃል። ብቻ መጀመሪያ ይቅርታ ማድረግ ያው መሸነፍ አደለም፣ ይቅርታ ማድረግ ምንም ችግር የለውም። እሱ አሁን ከአንቺ ደግሞ እልህ እያዘ ነው እኔ ቅርታ የሁሉ ጊዜ ይቅርታ ስጠይቃት መች ይቅራለችኝ ብሎ፣ አሁን ደግሞ እሱ እልህ ውስጥ ገብተዋል ማለት ነው። አየሽ አይደለም? እያማረ አይደለም ማለት ነው። ማርዬ መጀመሪያ አንቺና ብሩኬ ይቅርታ ተባባሉ፣ በቃ ይቅርታ ይቅርታ በዩ። የወደፊቱ ይሄንን ህዝብ የምታስደስቱት እናንተ ታርቃችሁ ሰላማችሁን መልሳችሁ ነው፣ ይሄንን ህዝብ የምታስደስቱት ማለት ነው። ሌላ ደግሞ ቡቡ ወንድማችን ይቅርታ ማለት ማድረግ መሸነፍ አይደለም ዝቅ ማለት መሆን አይደለም አንተ ዛሬ ሄደህ ይቅርታ ብትጠይቀው የእውነት አንተ ነህ አሸናፊ የእውነት በጣም አሸናፊ አንተ ነህ ምክንያቱም ፈጣሪ የፈጠረን አምላክ ያ ሁሉ በደልድ ሲያደርሱበት የሚያደርጉትን ያቁምና ይቅርበላቸው ብሎን ብሎናል አይደለም ሶ አንተ ሄደህ ይቅርበለው ምንም ችግር የለውም ምንም ይቅርታ ማድረግ ምንም ክብራችን አይወርድም ማለት ነው። ኢቨን ራሱ በጣም በጣም ነው በእግዚአብሔር ዘንድ ተቀባይነት የምታገኘው። ሄድና ይቅርታ በለው ጠይቀው። ምንም ችግር የለውም። ቢኮስ ፎርሱ አንተ ስለሆንክ ማለት ነው። ምንም ትግስትክ ቢያልቅም ውሸታቸውን ቢሆን አሁን እዚ ጋ እውነቱ የምታውቀው እዚጋ ነው። ሄደህ ይቅርታ ጠይቀው። እኔ እንደዛ ነው የምለው፣ ይቅርታ የጠይቀው ነው ምለው ምክንያቱም ሶርሱ እነሱ ስለሆኑ ማለት ነው። እና ቅመምዬ የኔናት፣ ታረቁ፣ ሁለታችሁ ታረቁ። እሱም እምቢ ካለ ብሩኬ፣ እምቢ ይቅርታ አልጠይቅም ካለ አንቺ ከልብሽ ይቅርታ አድርገሽለት ፍቅራችሁን ያንን የሚያምረውን ሰውን የሚቀናባችሁን መልሳችሁ ይህ ሁሉ ህዝብ አስደስቱት። እና ማርዬ እኔ ይሄ ነው ሰጀስ ላደረግ የምችለው ማለት ነው። በሱ የማትፍረዱ ማርያምን ሰው ነች፣ እሷም እሷ የምር እውነት አንዴ ሰው ከጠላችሁ፣ በስመ አብ፣ የእውነት ሰው አይጥላችሁ በስመ አብ። በጣም ነው የምትወርዱባት ምንም አላጠፋችም። ስራን ብሩኬ ነጠራት፣ እንስራን አይደል ያላት። ኦፍኮርስ ተሳስታለች፣ ፍቅረኛ እያላት በእንደዚህ አይነት ስራ አትስማማም ነበረ። እሱም ፍቅረኛ እያለው እያላት እያወቀ ይህንን አይጠይቃትም ነበረ። የጠየቃት በሀይሚ እምነት ስላለው ነው እንጂ በሌላ ነገር አስቦት እንዳልሆነ ለትቪት እንዳልሆነ በእውነት በጣም ግልጽ ነው። እየፈራ እየሰራ እንደሆነ ግልጽ ነበረ። እና የተጸጸተችው ቦታ በጣም ደስ ብሎኛል። ሀይሚ የኔ እናት መጸጸት ዋጋ አለው። ጎበ